የሚያያዝ ነው። ሎኬሽን ከአብረወት ቤተ መጻሕፍት ወደ ኤንሪኮ የሚያመጣው መንገድ ላይ መሀል ላይ ነው የሚገኙ። ወደ ፒያሳም ወደ ኤሌክትሪክ ህንፃ የሚያወጣው ሴንተር ላይ ነው የሚገኘው። መሀል አራት ኪሎ ላይ ማለት ይቻላል። ባለሶስት መኝታ ወይም መቶ ሰላሳ ካሬ ሜትራችን ሳሎኑ ነው ሊቪንግን ዳይኒንግ ኤሪያው ነው የሚሆነው። ሳሎኑ ይሄ ነው። ሳሎኑ ይሄ ነው። ነውቅ ያለ ነው ለተወሰኑ ቤቶች ብቻ የወጣ ነው ዋጋ አለ ቅናሽ። ያ ማለት ባለ አንድ መኝታ ከ4 ሚሊዮን 410 ሺህ ብር ጀምሮ እየሸጠን ነው የምንገኘው። በጣም አትራክቲቭ የሆነው ዲስካውንታችን 70 ፐርሰንት፣ በአንድ ጊዜ ለሚከፍሉ ደንበኞቻችን 30 ፐርሰንቱን ኦፍ እናደረጋለን ማለት ነው። በጣም ውድ የኑሮ በሸገር ተመልካቾቻችን ሜሪት ፕሮፐርቲስ መሀል አራት ኪሎ ላይ አዲስ እየተገነባ የሚገኘው የአራዳ ፓርክ ቪው ቁልጭ አድርጎ የሚያሳይ አፓርትመንት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠ እንደሆነ ሰምቼ ይህ እድል ደግሞ ለእናንተ በጣም ጥሩ ነገር ይሆናል ብዬ በማሰብ ሙሉ መረጃውን ለመጠየቅ ወደ ሜሪት ፕሮፐርቲስ ጎራ ብያለሁኝ። ይህም ቪዲዮ እስከመጨረሻው ተከታተሉ። እኔ ነሃሚ ነኝ። ቻናል ኑሮ በሸገር ነው። አብራችን ቆዩ። ሰላም ሰላም፣ እንዴት ነህ እንዴት ነሽ? እንኳን ደና መጣሽ። እንኳን በደና ቆየኝ። እንግዲህ ድርጅታችሁ ሜሪት ፕሮፐርቲስ መሀል አራት ኪሎ ላይ የአራዳ ፓርክ ቪውን ቁልጭ አድርጎ የሚያሳይ አፓርትመንት በተመጣጣኝ ዋጋ እየገነባችሁ እንደሆነ ሰምቼ ስለሱ ሙሉ መረጃውን ለመጠየቅ ነው የመጣሁት። ከዛ በፊት ግን እስቲ አንተን ልታዋወቅ። ኦኬ፣ እንኳን ደና መጣሽ። በደንብ መረጃ ሰምተሻል። እኔ ምህረቱ ተሰማ ባላለው በሜሪት ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማናጀር ነኝ። በጣም አሪፍ ምህረቱ። ፊት ለፊት ደግሞ እንዳጋጣሚ አጋጣሚ ሆኖ አይ ቲንክ ሞዴላችሁ ይመስለኛል የአፓርትመንቱ ይታየኛል። እስኪ ስለ እሱ አንዳንድ ነገሮች ንገረኝ። ጥሩ እንግዲህ ይሄ ያው ህንፃችንን በደንብ የሚያሳይ ነው። ህንፃችን 4040 ካሬ ሜትር ላይ ያረፈ ህንፃ ነው። ወደ ታች ሁለት ቤዝመንት አለው። ወደ ላይ ደግሞ 17 ነው። የራሱ ኮሚናል የሆነ አዳራሽ ያለው አዘን ደስታ ሲኖር ነዋሪዎች በጋራ የሚያሳልፉባቸው፣ እንደዚሁም ደግሞ ሾፒንግ ሴንተሮች፣ ከስር የመኪና ማቆሚያ በቂ የሆነ መኪና ማቆሚያ እና አሚኒቲ ፍሎሮችን ያካተተ ነው። ማርከተም ውስጥ የሚገኝ ነው። ስለዚህ ጂ ፕላስ 17 የሆነ ህንፃ ነው የገነባቸላችሁት እና ደግሞ ሚክስድ ዩዝ ነው ሚክስድ ዩዝ ነው። በጣም አሪፍ ሌሎቹ መረጃዎች ደግሞ ገባ ብለን በደንብ እነግርሻለሁ። እሺ መልካም ያው ጥሩ ኢንፎርሜሽን ነው ይዘሽ የምጣሽው። እንግዲህ በደንብ ክሊር አውት አረግልሻለሁ ብዬ አስባለሁ። እንግዲህ ቦታችን ቦታውን የምንገነባበት ቦታ በጣም ሴንተር ነው ይታወቃል። እንግዲህ ከግራና ከቀኝ እንደዚሁም ደግሞ ከፊቱ ከጀርባው፣ በሁሉም በኩል እይታ ያላቸው አፓርትመንቶችን ነው ከተማ ውስጥ እየገነባ ነው የምንገኙ። ያው ከረንትሊ ሰዎች ቤት ሲገዙ የመጀመሪያው ነገር ሎኬሽን ነው አይደለ? በጣም ኢምፖርታንት ነገር ነው ቢኮዝ ቤት ዝም ብሎ ነገር አይደለም ወይም ደግሞ ተራ ኢንቨስትመንትም አይደለም። ሰዎች ቤት ሲገዙ ጀነሬሽንም ጭምር ነው የሚታነጽበት እና ከዚ አንፃር ሰዎች በጣም ዲቴል ነገሮችን ማየት አለባቸው ብዬ አስባለሁ። ሶ ከዚህ አንፃር እኛ የያዝነው ሎኬሽን ከአብርሆት ቤተ መጻሕፍት ወደ ኤንሪኮ የሚያመጣው መንገድ ላይ መሀል ላይ ነው የሚገኘው። ወደ ፒያሳም ወደ ኤሌክትሪክ ህንፃ የሚያወጣው ሴንተር ላይ ነው የሚገኘው፣ መሀል አራት ኪሎ ላይ ማለት ይቻላል። እዚህ ላይ እንግዲህ ከፊት ለፊቱ በቅርቡ የወንዝ ዳርቻ ፕሮጀክት በደንብ ግንባታ እየተከናወነ ነው። እንግዲህ መረጃው ካለሽ እሱ ፓርክ ከፊት ለፊታችን አለ። አራዳ ፓርክ ይባላል። ከዚህ ከእሪ በከንቱ ጀምሮ እስከ ራስ መኮንን ድልድይ ድረስ የሚቀጥል በጣም ሰፊ ፓርክ ነው። እሱ ቀጥታ ከኛ ሳይት ፊት ለፊት ላይ የሚገኝ ነው። እንደዚሁም ደግሞ በስተጀርባ በኩል የወዳጅነት ፓርክ የትንሿ ማለት ነው የልጆች ልጆች እሱን እይታ የሚያገኙ ናቸው። እንግዲህ ከዛ አንጻር በደንብ ሎኬሽን ማየስ በደንብ አድቫንቴጅ ይዘናል ብዬ አስባለሁ። እንግዲህ ቀደም እንዳልኩሽ እኔ ከጠቀስኩልሽ እይታዎች በተጨማሪ እዛ አካባቢ ላይ በጣም ብዙ ነገሮችን ማግኘት እንችላለን። የመጀመሪያው ነገር ትምህርት ቤት ሁኔታ ነው። በጣም ቤተሰብን ብዙ ጊዜ የሚያሳስበው በቅርብ ርቀት ውስጥ እንግዲህ በታች በኩል ሊሴ ገብረ ማርያም ትምህርት ቤትን ተሻግረንም የነ ካቴድራልን የምናገኝበት ሁኔታ ያለው በጣም ብዙ ትምህርት ቤቶች ያሉ እዚህ አካባቢ ኢንተርናሽናል ትምህርት ቤቶችን ጨምሮ ማለት ነው። ሌላው የመንግስት ተቋማት በሰፊው የሚገኙበት አካባቢ ነው። ስለዚህ ከሴኪሪቲም አንፃር በደንብ የተጠበቀ ነው ብዬ አስባለሁ። እና አንድነት ፓርክን ብታይ እዚሁ ቅርብ ርቀት ላይ እናገኛለን። ከፍ ብትይ ቤተ መጻሕፍቱን አብረውትን ማግኘት እንችላለን። እንደዚሁም ፓርኮቹን በሁለቱም በኩል ማግኘት እንችላለን ማለት ነው። ስለዚህ ቆንጆ ብለህ ለመዝናናትም እንግዲህ ለቆም ነገርም የሚሆን በጣም አሪፍ ነው። ሌላው ነገር ደግሞ እንግዲህ ዋጋችሁ ነው። ዋጋችሁ በጣም ተመጣጣኝ ነው ሲባል ሰምቻለሁ እና እስኪ ስለዋጋችሁ ያለውን ነገር ንገረን። ጥሩ እንግዲህ ያው እንደ መጀመሪያ ፕሮሞሽናል ፕራይስ ላይ ነው አሁን የምንገኘው ማለት ነው። ለተወሰኑ ቤቶች ብቻ ያወጣ ነው ዋጋ አለ ቅናሽ። ያ ማለት ባለአንድ መኝታ ከ4 ሚሊዮን 410 ሺ ብር ጀምሮ እየሸጠን ነው የምንገኘው። ያ ማለት ቅድመ ክፍያ 441 ሺ ብር ብቻ ነው። ሌላውም በኮንስትራክሽን ሂደቱ መሰረት በሶስት ዓመት ጊዜዎች ተከፍሎ የሚጠናቀቅ ነው የሚሆነው ማለት ነው። እንግዲህ ይሄ ማለት ፒያሳና አራት ኪሎ መሀል ላይ የሚገኝ ሳይት ላይ በዚህ ዋጋ ቤት መግዛት ምናልባት የአጭር ጊዜ እድል እድለኞች ብቻ የሚጠቀሙት ይሆናል ማለት ነው። ስለዚህ ዋጋውን ተመጣጣኝ ያሰኘዋል በሚገባ በሚገባ። በጣም አሪፍ። ምን አይነት የካሬና የመኝት አማራጮች ነው ያዘጋጃችሁት? በጣም ጥሩ። ያው ብዙ ጊዜ ኢትዮጵያ ውስጥ ብዙ ስራ ላይ ይውላል ብለን የማናስበው ነገር ምንድን ነው የካሬ ሜትር ኦፕቲማይዜሽን ነው። ለምሳሌ አንዳንድ ቤቶች በጣም ጥሩ ቤቶች የሆኑና ካሬያቸው በጣም ኤክሰስ ሆኖ ይተልቃል፣ በጣም ይሰፋል። ያ ማለት ፐር ካሬ ስለሆነ የሪል ስቴቶች ዋጋ የሚመጣው ያ ከፍተኛ የሆነ የዋጋ ውድነትን ያስከትላል ማለት ነው። እኛ ጋር ስትመጪ በጣም ተመጣጣኝ የሆኑ የካሬ አማራጮችን ይዘናል ያ ባለ 49 ካሬ የአንድ መኝታ እንደዚሁም ደግሞ 95 ባለ ሁለት መኝታ እና ባለ ሶስት መኝታ 130 ካሬ ሜትር ኦፕሽኖችን ሰርተናል። እንግዲህ ያንንም በደንብ ሰዎች አንድ ረስታንድ እንዲያደርጉትና እንዲያዩት ሶስት መኝታችን ላይ የሰራተኛ ክፍልም የራሷ መታጠቢያ ያላት የሰርቪስ ቋርተር ኮንሰብትን ያካትት ነው። እሱን እዚሁ ሳምፕል ሰርተናል እናሳይሻለሁ። በጣም ደስ ይለኛል ማየት እንችላለን። በጣም ጥሩ ሄደን እንግዲህ እንዳልኩሽ የቤቱን ስፋት እና ምን ያክል ይዘቱ ምን ያክል ነው የሚለውን ነገር ለማሳየት እዚሁ ቢሮችን ውስጥ የተወሰነ መኳብ የሚሆን ባለሶስት መኝታ አዘጋጅተናል። እንግዲህ ይሄ ኢንተራንሱ ነው የሚሆነው። የባለሶስት መኝታ ወይም መቶ ሰላሳ ካሬ ሜትራችን ሳሎኑ ነው፣ ሊቪንግ ን ዳይኒንግ ኤሪያው ነው የሚሆነው። ሳሎኑ ይሄ ነው። ሳሎኑ ይሄ ነው። ለቅ ያለ ነው። እዚህ ጋር ኪችን ይኖርናል ባለስንት ካሪ ነው ማለት ነው? ይሄ መቶ ሰላሳ ካሪ ሜትር ነው። እዚህ ጋር ኪችን አለን። ሰዎች እንደ ፍላጎታቸው ወይ ኦፕን አድርገው መጠቀም ይችላሉ፣ ክሎዝም ማድረግ እንዲመች ተደርጎ ከዳይኒንግ ፊት ለፊት የተዘጋጀ ነው። ሪዲዛይን እንዲደረግ ተደርጎ ይቻላል። በሚገባ እንደዚያ ሆኖ ነው የተሰራው። ሌላኛው የሰራተኛ ክፍል እንደዚሁም የራሷ ባዝ ይኖራታል፣ መታጠቢያና ሰራተኛ ክፍል ይኖራታል። ይሄ ባለ ሶስት መኝታችን ነው። ወደ ይሄ ማስተር ቤድሩም ማስተር ቤድሩም የራሱ ባዝ ይኖረዋል ማለት ነው። ማስተር ቤድሩም ሰፋ ያለ ነው በደንብ አድርጎ በቂ የሆነ ቅድም እንደነገርኩሽ እንግዲህ እነዚህ ባልከኒዎች በአጠቃላይ ፓርኩን የሚያዩ ናቸው። በጀርባም በፊት ለፊትም በኩል በደንብ እይታ ያላቸው ናቸው። ቆንጆ የሚባል ቪው ያላቸው ናቸው። ሌላኛው ሁለተኛው እና ሶስተኛው የልጆች መኝታ ቤት ነው ይኖረዋል ማለት ነው። በጣም አሪፍ ሰፋ ያለ ነው። እንግዲህ ሰፋ ያለ ነው። ቅድም አሁን መቶ ሰላሳ ካሬ ስልሽ እና አሁን ስታዩ እንዴት ነው? አደረሰን። አሁን ሳዩ ለቀቅ ያለ ነው። ለቀቅ ያለ ነው። በሚገባ እንግዲህ በደንብ ኦፕቲማይዜሽን መኖሩ እና ደንበኞች ላይ ኮመን ኤሪያ ሳይበዛ በትክክለኛው መንገድ ከተሰራ መቶ ሰላሳ ካሬ በጣም በቂ የሆነ ስሪ ቤድሩን ይወጣዋል። በጣም ቆንጆ እኔ እንግዲህ ወድጀዋለሁ። ሾው ሩማችን በሚገባ እሺ። ምህረቱ እንግዲህ ሾሩማችሁን በደንብ አስጎብኝተኛል። ካሬው ራሱ መቶ ሰላሳ አይመስልም ሰፋ ያለ ነው በደንብ በጣም ቆንጆ ነው። አሁን ደግሞ ስ ሜሪት ፕሮፐርቲስ ወደ ሜሪት ፕሮፐርቲስ ልመልስህ እና እኛም ወደዚህ ስንመጣኝ መጀመሪያችን ስለሆነ ሜሪት ፕሮፐርቲስ ማን ነው? በጣም ቆንጆ ጥያቄ ነው። ያው አብዛኛው ቤት ገዢ አሁን ላይ ኢንቨስት ለማድረግ ዳይላማ ውስጥ እየገባ ያለበት ዋነኛው ሪዝን የካምፓኒውን ባክግራውንድ ማወቅ ይፈልጋልና፣ ሶ ሜሪት እንግዲህ ስንመጣ፣ ሜሪት ፕሮፐርቲስ ከመባሉ በፊት በተለያዩ ቢዝነሶች ላይ የተሰማራ የ15 ዓመት ልምድ ያለው ካምፓኒ ነው። ሶ ወደ ካምፓኒዎቹ ስገባልሽ፣ የመጀመሪያው ስራ የጀመረው ፎር ዩ ትሬዲንግ ወይም ደግሞ ፎር ዩ ዘይት ማምረቻ ኩባንያ አለው። እንግዲህ ዘይት ለረጅም ዓመታት የምግብ ዘይት ያመርት ነበረ። ከዛ በመቀጠል አማና ፒፒአር የሚባል የፓይፕ እና የፕላስቲክ ማዳበሪያዎችን ያመርታል። እሱም እንደዚሁ በሰፊው የሚንቀሳቀስበት ፋብሪካ ነው። ሶስተኛው አማና ኢምፖርት ኤንድ ኤክስፖርት እንደዚሁ ወደ ውጭ ሀገር ቡና፣ ቅባት እህሎችን እነዚህን ይልካል። ወደ ሀገር ውስጥ ደግሞ የተለያዩ ሸቀጣሸቀጦችን ያስገባል ማለት ነው። እንደዚሁም ደግሞ ከዚህ በፊት የሰራቸው የሪልስቴት ስራዎች አሉ። ሃይላይን ቦሌ ላይ የምናገኘው ሪልስቴት ነው። እንደዚሁም ደግሞ ዲያግኖስቲክ ሴንተር በስሩ የሚገኝ ካምፓኒ ነው ማለት ነው። ስለዚህ ክሪስታል ዲያግኖስቲክ ሴንተር በዚህ በ ሜሪት ፕሮፐርቲ ስር የሚገኝ ነው። አሁን ደግሞ የመጨረሻውን የሪል ስቴት ፕሮጀክት ነው ይዞ የመጣው ማለት ነው እዚህ ስለዚህ የተለያዩ ዘርፎች ላይ ተሰማርታቸዋል እንደ ድርጅት ማለት በጣም አሪፍ። አሁን ደግሞ ስ እየገነባችሁ ስላለው አፓርትመንት ልመልስክ እና ምን ምን አይነት የጋራ መገልገያዎች ነው የሚኖሩት? ጥሩ እንግዲህ ቤት ስንገዛ ዋናው ቤትን ቤት የሚያስብሉ ነገሮች ለመኖር ምን ያክል ምቹ ነው የሚለው ነገር በደንብ ዲፋይን ያደርጉታል። አይደለም ህንፃ ውስጥ ስንገባ ብዙ አሜኒቲዎች አሉት። ለምሳሌ ህንፃው ስድስተኛ ወለል ላይ አሜኒቲ ፍሎር አለ እዚህ ፍሎር ላይ ስዊሚንግ ፑል ጂምናዚየም ስፓ ሰርቪስ እነዚህ እነዚህ ያካተተ አገልግሎቶች በውስጡ ይከናወናል እንደዚሁም ደግሞ እያንዳንዱ ፍሎር ላይ ስንሄድ በፍሎር አምስት ቤት ብቻ ነው የምናገኘው ያ ማለት በደንብ ፕራይቬሲ ጠብቆ እንዲሰራ ያስችለዋል እንደዚሁም ሶስት ሊፍቶች በእያንዳንዱ ህንፃ ላይ እናገኛለን አንድ የእቃ መጫኛ እና ሁለት የፓሴንጀር ሊፍቶችን እናገኛለን ማለት ነው። በቂ የሚባል ሊፍት አለ፣ ብዙ ዌቲንግ አይኖረውም። ሌላኛው ካየሽው ህንፃችን ላይ አምስተኛ እና ስድስተኛ ላይ ነው ፓርኪንግ የሚገኘው ማለት ነው። የመኖሪያዎቹ ከሾፖቹ በደንብ ተነጥለው ለብቻቸው የሚገኙ ፓርኪንጎች ላይ ነው የሚገኙት ማለት ነው። ለእነሱ እንግዲህ ሁለት አይነት ሶሉሽን አለ። የመጀመሪያው በራምፕ መውጣት ይቻላል። ራምፑ በጣም ያልተጠማዘዘ ወጥ የሆነ አንድ ራምፕ ተሰርቶለታል። ምክንያቱም ከቦታው አቀማመጥም አንፃር በደንብ ሶሉሽን የሰጠንበት ነው። ሁለተኛው ደግሞ የመኪና ወይም ደግሞ ካር ሊፍት ተጠቅመን የምንወጣበት ነው ማለት ነው። ሁለቱም ኦፕሽን አለ። ምናልባት ካር ሊፍቱን ብቻ ያላደረግንበት ምክንያት ያው ሰው ራሻወር ላይ ወደ ስራ ለመሄድ በሚቸኩልበት ሰዓት ምናምን ላይ ብዙ መጋፋቶች እንዳይኖሩ፣ መኪናም ሲጠብቁ መዘግየት እንዳይኖር ካር ሊፍቱ ይኖራል፣ ግን በተጨማሪ የራምፕ ኦፕሽኖችን ማስቀምጠናል ማለት ነው። ረቀቅ አርጋችን የሰራችሁት ማለት በሚገባ በሚገባ። በምን ያህል ጊዜ ለማስረከብ ነው እየሰራችሁ ያላችሁት? አዎ፣ እንግዲህ በደንብ ከቻይናው ጃንግሶ ኮንስትራክሽን ጋር ነው ዲል ያደረግነው ኮንስትራክሽኑን ለመገንባት እንግዲህ በሶስት ዓመት ጊዜ ውስጥ ብሎኮቹን ጨርሰን ሰሚ ፊኒሽድ ለማስረከብ እየሰራን ነው የምንገኘው እንግዲህ ቅድም ያላነሳሁልሽ አንደኛው ፖይንት ምንድን ነው ከሰባተኛ ወለል በላይ ያሉትን ፖስቴሽን ቴክኖሎጂ ተጠቅመን ነው የምንሰራው። ያ ማለት ኢንተርናል ዲዛይናቸው ላይ ሞዲፊኬሽን እንዲያስችለን፣ ኮንስትራክሽን ፍጥነትም ላይ በደንብ እንዲያግዘን ያስችላል ማለት ነው። ስለዚህ ሪዲዛይን ማድረግ ይችላሉ። እሱን እንዲያስችል ተደርጎ በደንብ የኮለኑ ቁጥር እንዲቀንስ ተደርጎ ዲዛይን የተደረገበት የምንሰራው ፖስቴሽን ቴክኖሎጂ ይባላል ማለት ነው። በጣም አሪፍ። እንግዲህ እስካሁን የተለያዩ መረጃዎችን ሰታየኛል። አሁን ደግሞ እስኪ ወደ አከፋፈላችሁ ልመልስህና ደንበኞቻችሁን በምን አይነት ያከፋፈላችሁ ማከፋፈል ሂደት ነው ታስከፍሉት። ጥሩ፣ መጀመሪያ አሁን ያለንበት ሰዓት እጅግ በጣም ዲስካውንት ያደረግንበት ሰዓት ነው ለተወሰነው ለአስር ቤቶች ብቻ ቅናሽ አውጥተን እየሰራን ያለንበት ሂደት ነው ያለው እንግዲህ ከዛ በመነሳት አካባቢው ላይ ካለው ዋጋ ሊስት የሚባለውን ዋጋ አስቀምጠን እየሰራን ያለ ነው። እሱ እንግዲህ ለትንሽ ጊዜ የሚቆይ ነው። እሱን በፐርሰንት ቅድመ ክፍያ ደንበኞችን መዋዋል ይችላሉ። ሌላኛው ደግሞ ከፍ አድርገው መክፈል ለሚፈልጉ ደንበኞቻችን ከ30 ጀምሮ ከፍ እያደረጉ ሲከፍሉ የተለያዩ ዲስካውንቶች አሉ። ግን በጣም አትራክቲቭ የሆነው ዲስካውንታችን ፐርሰንት በአንድ ጊዜ ለሚከፍሉ ደንበኞቻችን ሰላሳ ፐርሰንቱን ኦፍ እናረጋለን ማለት ነው። በጣም አሪፍ ትልቅ የሚባል ዲስካውንት ሪል የሆነ ዲስካውንት ነው። እንግዲህ ብዙ ጊዜ ሰዎች ብዙ ኮሜንት ይሰጣሉ ሪል እስቴት ላይ ምናልባት ገጥሟችሁ ከሆነ ዲስካውንት ይባላል ፐርሰንቴጅ ይጠራል። ግን ኤግዛክትሊ ያ ዲስካውንት ነው ወይ የሚሰጠው የሚለውን ነገር ኢንተርምስ ኦፍ ነምበር ስንሄድ አይደለም። ይሄ ግን ሪል የሆነ ዲስካውንት ነው። ሰባ ለሚከፍሉ ደንበኞች ሰላሳ ፐርሰንቱ ኦፍ ይሆናል ማለት ነው። ወደ ግማሽ የሚጠጋውን ያህል ያንን ትተነዋል ማለት ነው። ስለዚህ አከፋፈላችን ክፍያ ጀምሮ በኮንስትራክሽን ሂደቱ በሶስት ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ ይሆናል ማለት ነው። በጣም አሪፍ ነው። ማስተላለፍ የምትፈልገው መልእክት ደግሞ ካለ በጣም ጥሩ። እንግዲህ አፓርትመንት ላይ ቤት የሚገዙ ሰዎች መጀመሪያ ድሪም ማድረግ አለባቸው ወይም ደግሞ ማሰብ ያለባቸው ነገር ብዬ ማስበው ላይፍ ስታይልን ነው። ላይፍ ስታይልን ቅድሚያ እንዲሰጡ አደራ ማለት ፈልጋለሁ። እዚህ የኛ ሳይት ላይ ቤት የሚገዙ ሰዎች ብዙ አማራጮች አሏቸው። ለምሳሌ ከተማችን ውስጥ ከተሰሩ ፓርኮች በጣም በሳይዙ በጣም ትልቁ የሆነው አራራ ፓርክ እዚሁኛ ሳይት ፊት ለፊት ላይ ይገኛል። ለምሳሌ አንድ ሰው ጂምናዚየም ውስጥ መሮጥ ባይመቸው ወይ ደሞ ቦታ ኢንጆይ ባያስደርገው መንገድ ብቻ በመሻገር ፓርክ ውስጥ እስከ አምስት ኪሎ ሜትር የሚሆን ቦታ መሮጥ ይችላል። መሮጡም ኢንተረስቲንግ ባያደርገው እዚህ ቦታ ላይ በሳይክል እስከ አምስት ኪሎ ሜትር ድረስ የሚነዳበት በጣም ሰፊ ቦታ ነው ያለው። ውስጡ እንግዲህ ህፃናት መጫወቻ ያለው፣ ዙሪያውን የኮፊ ሃውሶች በጣም የሚያምሩ ተሰርተዋል። እዚህ ቦታ ላይ በደንብ ኤንጆይ እያደረገ ሊኖር የሚችልበት ቤተሰቦቹን ይዞ በሚገባ መሀል ከተማ ውስጥ ሆኖ ግን በጣም ነፋሻማ የሆነ ቦታን ማግኘት ይችላል ማለት ነው። ሌላኛው ፒያሳ እንደ አዲስ እየተሰራች ያለች ከተማ ነች። ከፒያሳ ከአድዋ ዜሮ ዜሮ ፊትለፊት እየተሰሩ ያሉ ለግዠሪ ሾፒንግ ሴንተሮችን ማንሳት ይቻላል። እንደዚሁም የፓርኪንግ ፕላዛዎችን ጨምሮ መንግስት እየሰራቸው ያሉ ትልል ፕሮጀክቶች አሉ። እነሱም እዚሁ አቅራቢያ ላይ መገኘታቸው በጣም አድቫንቴጅ የሚሰጥ ነው። ምክንያቱም ከሆነ ጊዜ በኋላ እዚህ ቦታ ላይ ለኢንቨስትመንት የሚይዙ ሰዎች የተቀየረችው ፒያሳ ላይ በጣም በውድ ዋጋ ሊከራይ የሚችል ቤት ኦን አደረገ ማለት ነው። ገስታውስም ለማድረግ በሚቀባ ማለት ነው። ስፔሻሊ በውጭ ሀገር የሚኖሩ እዚህም ሀገር ኖረው ቤት እያላቸው ድጋሚ ለሚገዙ፣ ለመኖሪያም ቢሆን ለሁሉም ነገር የሚመች አይነት ሴንተር የሆነ ቦታ ነው እና ይህንን ነገር በደንብ ልብ ሊሉት ይገባል ብዬ አስባለሁ። ሌላው ብዙ ደንበኞቻችን የሚያነሱት ጥያቄ ምንድን ነው? በውጭ ሀገር ያሉ እዛው ሆነው እንዴት አደርገን ነው ቤቱን መግዛት የምንችለው የሚለው ጥያቄዎችን ያነሳሉ። እዚህ ሀገር ወኪል ካላቸው ኦር ደግሞ ወኪልም ባይኖራቸው ምንም ችግር የለውም፣ በዴችል ከኛ ጋር ተዋውሎ ቤቶችን መግዛት ይችላሉ። እንግዲህ ብዙ ነገር አቅሎልናል፣ አይደል ቴክኖሎጂ። ሁለቱንም ኮፒ እኛ የፈረምንበትን አያይዘን ከነደረሰኙ በውጭ ሀገር በመላክ እነሱ ደግሞ የራሳቸውን ድርሻ ፈርመው መልሰው የኛ ድርሻ መላክ ይችላሉ ማለት ነው። ስለዚህ እንደዛ አድርገው የቤቱ ባለቤት መሆን ይችላሉ፣ ማግኘት ይችላሉ። በጣም አሪፍ ነው። ምህረቱ፣ እንግዲህ የእኛ ተመልካቾች ከሀገር ውጭ ያሉት ይህንን ተከትለው ያገኟቸዋል። ሀገር ውስጥ የሚገኙት የእኛ ተመልካቾችስ መግዛት ቢፈልጉ እናንተ እንዴት ነው የሚያገኟቸው? በጣም ጥሩ። እዚህ ስክሪኑ ላይ በምናስቀምጠው ስልክ በማንኛውም ሰዓት በቀጥታም ሆነ በቴሌግራም በዋትሳፕ፣ በመደወል የሽያጭ ሰራተኞቻችንን በማግኘት መረጃ መውሰድ ይችላሉ። ሁሉንም ነገር ደግሞ ቢሮ ሲመጡ እኔም በአካል አግኝተውኝ ዲስከስ ሊያደርጉ ይችላሉ ማለት ነው። በጣም አሪፍ። ምህረቱ እንግዲህ ለሰጠህን ጊዜና መረጃ በጣም አድርጌ አመሰግናለሁ። እኛም ወደ ቢሮችን መጥተሽ እዚህ ጋር ያለውን መረጃ ለተመልካቾቻችሁ ለማድረስ ያደረጋችሁትን ጥረት በጣም እናደንቃለን። እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ተመልካቾች እንግዲህ በሜሪት ፕሮፐርቲስ የነበረን ቆይታ ይህንን ይመስል ነበረ። እንደሰማችሁት መሀል አራት ኪሎ ላይ ለአጭር ጊዜ የሚቆይ ዳጎስ ያለ ቅናሽ ስላዘጋጁ የዚህ እድል ተጠቃሚ ሆኑ። ላለው ሰብስክራይብ ማድረግ እንዳትረሱ። ቻው።